እኔ ተናግራለሁ፣ ፍቅር አስመሳይ ናት። አዴና እንደበፊቱ ተመልሳለች ማለት ነው። እናትየው ከቤት ስትወጣ። ሰላም ውድና የተከበራችሁ ውድ ቤተሰብ እንዴት ቆያችሁ? ሰላማችሁ ብዛ እያልኩኝ፣ እንግዲህ የአዴ ድራማ ፍቅር በባለፈው ክፍል ላይ ይቅርታ ጠይቀ ነበረ። ጥሩ ሰው መስላ ነበር፣ በቃ እየሳቀች ምናምን። አሁን እቺ ፍቅር ናት ወይስ አይደለችም እስከምንል ድረስ ማለት ነው። እነነገሩ ነገሩ እናትየው ስላለች ወይም ደግሞ እናትየው ስላስገደደቻት ነው አዴን ይቅርታ የጠየቀቻት ማለት ነው። ደግሞ ዘዴ የሆነ ነገር አስባለች ብያለሁ እኔ። አሁን እንግዲህ እናትየው ከቤት ከመውጣታቸው ያው አዴን ጀመረቻት ማለት ነው፣ እንደ በፊቱ እያሰቃየቻት፣ እንዲሁም ደግሞ። ኃይለኛ ኃይለኛ ሴራ ኃይለኛ ሴራ እያሰበች ነው ማለት ነው። ምክንያቱም አስባችሁታል፣ አዴ በስንት መከራ ነው አምልጣ ይመጣችሁ ከዛ ከገጠር እንዴ ለነዴቭ፣ ለነኪንጉ፣ ለነዳይመንድ እነሱ ናቸው መስዋዕትነትን ከፍሎ አዴ ከዛ ከገጠር በግድ ከምትዳር ከዛ ከአባትዮ እጅ ፈልቅቆ ያመጡት እነሱ፣ ስለ ሄዱላት ነው ማለት ነው። አሁን እንግዲህ ምን አሰበች የመሰላችሁ የአዴን አባት ማገኘት አለብኝ ብላለች ማለት ነው ፍቅር ምክንያቱም እነ ዳይመንድ በፊት የማትቀርባቸው ወይም ደሞ ስትቀርባቸው ራሱ በስነ ስርዓት አታናግራቸው እያመነጨጨቀች ነው ማለት ነው ሰጣቸው ወይም ደግሞ ምን ታናግራቸው ማለት ነው ዛሬ ግን በቃ ጥሩ ሰው መስላ ሄዳ ሁለቱንም አቅፋቸው እንኳን ደህና መጣችሁ ምናምን ብላ ከዘረ መጨረሻ ላይ ምን ብትል ጥሩ ነው? የአዴን አባት ስልክ ስጠኝ አለች። ዳይመንድም ማለት ነው ለመፈለግሽ ስትባል እናቴ ስለ አዴ ጉዳይ ልታወራው ትፈልጋለች። አስባችሁታል? ከየት እንደሚመጣላት ነው እኔ የሚገርመኝ ማለት ነው። ስለዚህ እነሱ ደግሞ ምናልባት እንግዲህ ዳይመንድ አሁን እውነት መስሎት ስልክ ቁጥሩን ባይሰጣት፣ ምናልባት እኔ ስልክ የለኝም፣ ለማንኛውም ይቀበልልሻለሁ፣ እውነት ለጥሩ ነገር ከፈለግሽ አንቺ ብሏታል ማለት ነው። ዳይመንድ እና ኪንጎ ቢነቁ እንዲሁም ደግሞ ቤዛ ራሱ ማለት ነው ቤዛ ራሱ ቶንኮል ለመስራት ትፈልጋለች። እንግዲህ ባርኩት፣ ያው ከዚህ በፊት አዴን አፈቅርሻለሁ ብሏት እንደነበረ ሁላችን እናውቃለን። አሁን ደግሞ ያው እንደ ወንድም ሆኖ እናትየውም ደግሞ አደራህን ብላለች፣ ጠብቃት፣ ማንም ሰው እንዳያስከፋት ብላ ነው ሄደችው ለባርኮት ማለት ነው። ባርኮት አዴን የመጠበቅ ግዴታ አለበት ማለት ነው። ፍቅር እንኳን ተመልሳ እንዳትናገራት የባርኮት እንትን ነው ማለት ነው፣ ግዴታ ነው። ነገር ግን ፍቅር አሁን ማናት አዴ አሁንም ፍለፊት አትናገርም፣ ታሳልፋለች። የሆነ ትግስት የባል ፈጣሪ ሰጥቷታል ማለት ነው። ፍቅር ብትናገራት ምን ሰው ቆማ ነው የሚሸውዳት። የሚገርማችሁ ነገር ማለት ነው የምሰሪና ቆመሽ የጅና አልገና አንጥፊ ካለቻት በኋላ ባርኮ ስመጣ የት ነው የምትጂ ስላት፣ አዴን የእሷን አልጋና ነጥፍ፣ እንዲህ እኔማ ማታ አልጋይን አንጥፋለሁ በጠዋት ነው ተነስቼ ዘው ቆማ ስትሸው ደስባችሁታል። ያንኑ አዴ አትናገርም፣ ዝም ጸጥ ነው የምትለው ማለት ነው። ስለዚህ ዞሮ ዞሮ አዴ አሁንም እሳት ላይ ነው የተጣደችው። ፍቅር ዞሮ ዞሮ አሁንም ወይ በገዛ እጇ ስርአት በጥፍ እየወለወለች በገዛ እጇ ስርአት ካልሰጠቻት ካላዛዘቻት ወይ ደግሞ ለባርኮት ካል ተናገረች ቤዛም ተደርባ መታለች። ቤዛ ደግሞ ያው ከባርኮት ጋር አዴ ስትጠቃቀፍ አይታታለች። ከዚህ በፊትም ባርኮት እሷን ይወዳታል የሚባል ወሬ ስለሰማች አሁን እውነት ነው የሚመስላት፣ ማለት ነው። ቤዛ በነገራችን ላይ ባርኮትን አፍቅራ አይደለም፣ ምትሷ የምትፈልጉ ብር ነው። እሷ የምትፈልጉ ገንዘብ ነው ማለት ነው። ከኤለም ቢሆን ከባርኮትም ቢሆን ዴቪን ጭምር ማለት ነው። ብር ለመቀበል ነው የምትፈልጉ ማለት ነው። ቤታችን በእዳታ ይዘዋል እያለች እነሱን ገንዘብ ለመቀበል ስለምትፈልግ ነው ማለት ነው። ዞሮ ዞሮ ቤዛ የስራዋን ከሰራችና ገንዘቧን ከሰበሰበች ጋር አገኘች በኋላ ባርኮትን ጥላ መሄደው አይቀርም ብዬ ነው ማሰበው ማለት ነው። ምክንያቱም እሷ እችን ያክል ቅንጣት ባርኮትን የምታፈቅር አይመስለኝም ሳስቦ ማለት ነው ሳስቦ ምክንያቱም እሷ የምትፈልገው ሌላ ነገር ስለሆነ ማለት ነው እና ቤዛ ራሱ የነ አዴን አባት ትፈልገዋለች ወይ የሆነ ተንኮል ነገር ለመስራት ብቻ እንደዛ። አሁን እኔ የቤዘን ሳይን የፍቅር ነው ያስፈራኝ ማለት ነው። ምክንያቱም አሁን ዳይመንድ ስልክ ከሰጣት እውነት በቃል ያሳርባት ወይም ደግሞ የአዴ እናት ልታናግራቸው ነው ብሎ ካስበ ስልክ ቁጥር ከሰጣት ያኔ ነገር እየተበላሽቷል ማለት ነው። ምክንያቱም አስባችሁታል ኑና ልጃችሁን ከኔ ላይ ውሰዱ ነው የምትለው ቀጥታ ማለት ነው። ደውላ ገላግሉኝ ነው የምትለው ማለት ነው። ቀጠሮ ማንም ሳይ ማንም ሰው ሳይ ወይም ደግሞ መጥቶ አባትየው አዴን ዳግመኛ እንድወስዳት ነው የምታደርገው። ከዚህ ውጪ ከዚህ ውጪ ሌላ ሀሳብ አላት ብዬ አላስብም። ፍቅር እንግዲህ በውሸት ተከናንባለች እያስመሰለች ነው የምትቀጥለው ብዬ ነው የማስበው፣ ካሁን በኋላ ማለት ነው። በፊት እንኳን ፊትለፊት ነው የምትጋፈጠው፣ ፊትለፊት እየመጣች ነው ሩር የምትለው ማለት ነው። አሁን ግን ማስመሰል ጀምራለች፣ ፍቅር እና ያ የፊትለፊቱ ነገር ይሻላል። ፊትለፊቱ ነገር አይጎዳም። ይህ እያሳሳቁ ምናምን ምናምን እናንተን መስሎ ምናምን የሚጎዳችሁ ሰው ስላለ ማለት ነው። ስለዚህ ፍቅር እያሳሳቀች ሌሎቹ ፊት ጥሩ እህት እየመሰለች ከኋላ ከኋላ ትጎዳታለች። እኔ ብያለሁ ዴቭን፣ ዴቭ መሀላቸው ላይ እስካለ ድረስ ፍቅር አርፋ አትቀመጥም። ፍቅር አርፋ አትቀመጥም ብያለሁ እኔ፣ ምክንያቱም ዴቭ አለ። ሊዱ ሊዱ ቀበጠዋ፣ ሊዱ ቀበጠዋ ደግሞ ናኡል ሄደዋል። ናውሉ እንግዲህ ስደት መንገድ ጉዞን ቀጥራል። ቤቱንም ሽጣው ንብረቱንም ሽጠው ጉዞ ላይ ነው ናኦል። ናኦል ማለት ናኦል ጉዞ ላይ ነው ማለት ነው ስደት ጀምሯል። እንግዲህ ሊዱ ያው እሱ ጋር ሄደ ነበር መተነፈሰው አሁን እሱ ጋር ሄደ ባት በኋላ ነው ሌላ ጋይዳ ደግሞ ያው እሷ ማርፋ አትቀመጥም። ለሌዱን ማናት ለሌን ነካ ነካ እያደረገቻት ለሌ ደግሞ ያው ፊት ለፊት ነው የምትጋፈጠው። ማሳለፍ ምናምን የሚባል ነገር እያለ መስዋ ጎበዝ ናት። ለሊ ይመቻት ማለት ነው። የመሰላትን ነው የምትናገረው፣ ፊት ለፊት ማለት ነው። እንደዚህ ከኋላ ምናምን አይደለም። እሷ ቤዛ ራሱ እንደምትሸውዳቸውና የሆነ ነገር ፈለገ እንደመጣች አውቀዋለች ግን ማንንም አልተረዳትም። በትንሹ ብር መውጣት ጀምሯል ባርኮት፣ አሁንም ገና ታስወጣዋለች። ቤዛ ብር ዴቭንም እንዲሁም ኤላን ብቻ ቀስ በቀስ ብራቸውን እያስወጣቻቸው ተነከዋለች ብዬ አስባለሁ። ቤዛ መጨረሻ ላይ ማለት ነው። ለሌ ግን እኔ አይገባኝም በኋላ ግን እኔ አይገባኝም የመሰለኝን ተናግራለሁ። በደንብ መርምሩ እወቁ። ቢያንስ የቤዛ እናት መገኘት አለባት። ቤዛ እናትን ሳገኛት ነው ባርኮት ሜዳ ላይ ብርሰጥ ይመጣ። ስለዚህ ቤዛ ገንዘቡን ለምንድን ነው የፈለገችው? እውነት ቤታቸው በዳታ ይዘው ነው እውነት ወንድም ወሰስር ቤት ውስጥ አይደለም ወይ የሚለው ነገር ያስጠይቃል። ባርኮት ትንሽ ችግር አለበት፣ ዙሯን መመልከት ትንሽ ይከብደዋል። ነቄ አይደለም። ሶስቱ ሁለቱ ሁለቱ ወንዶች ማለት ነው። ኤላም እንደዛ ነው። ችግር ውስጥ ከሆነች ምናምን ምናምን እያሉ ሁለቱም በቃ ነው። ለምንድን እንደነ ይፈልጉት የሚለው ነገር ዙሯቸውን መመልከት ያስፈልጋል። ለልኝ ቢሰማቱ እንኳን እነሱ እንኳን ዙራቸውን ባይመለከቱ ለልኝ መስማት ነበረባቸው። እና ውድ ቤተሰቦቼ አዴን እግዚአብሔር የሆንሽ ፈጣሪ የሆንሽ ከፍቅር ተንኮል ይጠብቅሽ እላታለሁ። ምክንያቱም እኔያ እኔ የፈራላት ቤት ውስጥ የምትጎዳት ነገር ሳይሆን አባቷ ነው የምታመጣ አባት አሁን ካለችባት መንደር አውቆ ፈልግቆ ወንድ ወስዳት ነው የምታደርጋት። ምን አለች በሉኝ። እና ይህን ይመስላል የዛሬ ቆይታችን። ውድና የተከበራችሁ የምወዳችሁ የማከብራችሁ ውድ ቤተሰቦቼ መልካም ቆይታ ይሆንላችሁ ባይ